ሰላም ጤና ይስጥልና አድማጭ ተመልካቾቻችን፣ ሰኔ 23 2017 ዓ ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ የርሱ ከብሪያችን ቆየሁበት ካሳነኝ እናንተም አብራችሁን ልትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። የተለመዱ የግንባር መረጃዎችን በዋናነት ዘመቻ ማዕበል ተብሎ የተጀመረውን ዘመቻ በተመለከተ መሬት ላይ ያለው አጠቃላይ ነባራዊ ሁኔታ ምን ይመስላል የሚለውን ከተለያዩ አካባቢዎች ያሰባሰብኳቸውን የግንባር መረጃዎች የማደርሳችሁ ይሆናል ስለ ዘመቻው አራተኛ ቀን ውሎም ጠቅለል ያሉ መረጃዎችን ያደርሳችኋለሁ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው በርካቶቻችሁ ላይክ ሸር ሰብስክራይብ እያደርጋችሁ ስለሆነ በእጅጉ አመሰግናለሁ ሀሳብ አስተያየትም ጥቆማም እያደርሳችሁ ነው በእጅጉን የማመሰግነው እንግዲህ የተለያዩ ሀሳብ አስተያየቶች ያደርሳችሁኛል ያደርሳችሁን አስተያየቶች መካከል የተወሰኑትን ወደ እናንተ የማቀርብ ይሆናል ከዛ ባሻገር ደግሞ ሰልፉን በተመለከተም እንደዚሁ የትላንቱን ክስተት በተመለከተ ከተለያዩ አካባቢዎች ሰልፉ ምን ይመስል ነበረ በሚለው ላይ የተለያዩ ሀሳቦችን አድርሳችሁኛል። ከደሴ ከተማ የደረሰኝን አንድ መልእክት ላድስ። ቃል በቃል ነው የማደርሰው። የሚገርም የጉድ ዘመን እኮ ነው የገጠመን ይላል አንድ እነርሱ ላዘጋጁ ሰላማዊ ሰልፍ እንኳ ለመውጣት የሚሆን ታክሲ ጠፍቶ፣ አስፓልቱ ራሱ ነዳጅ በተሰለፉ መኪና ተሞልቶ፣ እጅግ ታይቶ በማይታወቅ መልኩ ወላድና የታመሙ እንኳ ወደ ሕክምና የሚሄዱበት መኪና ጠፍቶ ነበር ይላል የነዳጅ የብልጽግናን አጠቃላይ ሁኔታ የሚገልጽ ሀሳብ ሁለተኛ፣ አንድ ኪሎ በርበሬ አንድ ሺ ሁለት መቶ ብር ገብቷል። እንግዲህ በኢትዮጵያ ታሪክ ታይቶ የማይታወቅ ሁኔታ አንድ ኪሎ በርበሬ አንድ ሺ ሁለት መቶ ብር ገብቷል። የኑሮ ውድነቱን አጠቃላይ የሚያሳይ መረጃ ነው። እናንተም ሀሳብ አስተያየት ልታደርሱ ይችላላችሁ። ውሃ ደሴ ከተማ እስከ ሀያ ቀን ድረስ በኮሪደር ልማት ስም ጠፍቶ አንድ ጀሪካ እስከ አስራ አምስት ብር ተገዝቶ የሚኖርበት ከተማ ሆኗል። እጅግ አስቸጋሪ ኑሮ ነው እየተገፋ ያለው። ሌላው እንቁላል የሚያክል ትንሽ ዳቦ አስራ አምስት ብር ገብቷል። ሽንኩርት አንድ ኪሎ ሽንኩርት ከመቶ ሀያ ብር አልፎ የኮሪደር ልማት በሚል በርካታ የንግድ ድርጅቶች መኖሪያ ቤቶች ወድሞና ፈርሰው መኖር ቅዠት በሆነበት ከተማ ነው። እንግዲህ ቅዳሴና የሰንበት ትምህርት ተቋርጦ ሰዎች ሰልፍ እንዲወጡ የተደረገው ሰልፉ ካምኖበት በግድ የተወጣ ቢሆንም እንደ ሕዝብ ኖ ማለት የሚጀምረው ሕዝቡ መቼ ነው የሚለውን ስታስብ ይህ ሕዝብ እዚህ የወደቀበት ለዚህ የወደቀበት ምክንያት ግልጽ ይሆናል። በክልል ውስጥ ካሁን ፐርሰንት በታች ማዳበሪያ ነው የገባው። እንዲያም ሆኖ በነዳጅ ችግር ምክንያት ማጓጓዝ ፈተና ሆኗል። በጥቅሉ ቶ ለማይሞሉ ካድሬዎችና ለነሱ የተመቻቸ ኑሮና ንግስና እንዳይወርዱ እስከመቸ ህዝብ ዝም ብሎ በኑሮ ውድነት በአጠቃላይ ባለቀው እንደሚዘልቅ ሳስብ ይገርመኛል። እውነት አሁን እያንዳንዱ ሰው እና እያንዳንዱ አማራ እየኖረ ነው ወይ? ለሚያሳሳ ኑሮ ነው እየኖረ ያለው ወይስ የሚላል እንግዲህ ጥያቄዎችን ነው የሚያቀርበው የአጠቃላይ ኑሮ ሁኔታውን ከተመለከቱ ከደረሱኝ አስተያየቶች መካከል ነው ብዙዎቻቸው የሚጋሩት ነው። ሌላው አስተያየት እንግዲህ አስተዳድራዊ በደል የሚፈጽምባቸውን የህዝብ ቅሬታዎችን በተመለከተ አድልዎ አሰራሮችን የሚደርሱ ጥቆማዎችን አጠናክረህ ቀጥልባቸው። በእነዚህ በአንተ በሰጣቸው እና በአንተ ሚዲያ ከቀረቡ በኋላ እኛ ተቋም ጭምር መፍትሄ ያገኙ ጉዳዮች አሉ። ለሚዲያ ተጋልጠናል በሚል የብልጽግና ሹማምንት መፍትሄ ለመስጠት ሲሮ አሯጡ ተመልክቻለሁ። ይህንን የህዝብ ድምጽ መሆኑን ቀጥልበት የሚልና በቀረቡ ቅሬታዎች ላይ እንግዲህ ምላሽ ግብረ መልስ ያገኙት ናቸው። ሌላው ስለ ህሉና ትግል፣ አንድነት፣ ውጊያ፣ ዘላቂ ወጥ አደረጃጀት በህዝብ አካባቢና በህዝብ መሀል ስለሚደረግ ጦርነት፣ የሽምቅ ውጊያ ባህሪ፣ የትግል ዲሲፕሊን እና ዝርዝር ጉዳዮችን የያዘም እንደዚሁ አጭር ሰነድ ድርሳችኛል። አመሰግናለሁ። ሌላው ራያን በተመለከተ ዶክተር ሲሳይ መንግስቴ የጻፉትን ጽሁፍ በተመለከተ እንደዚሁ ግብረ መልስ ብታቀርበው በሚል ያደረሱኛሉ አብይ አህመድ በፖለቲካ ፓርቲዎች መድረክ ላይ የራያን ህዝብ በተመለከተ እና ወልቃይትን በተመለከተ በራያ ህዝብ ላይ የሚሰራው ግፍ እና ሰቆቃ አብይ እያወቀው እንደተፈጸመ ተመልክተናል ምላሽ በሰጠበት ብለው ጽፈዋል። ይህንም እንግዲህ የአካባቢው ህዝብ ትልቁ እንጀራ ሊጡ ሆነ ሲል አብይ አህመድ ይህን ጉዳይ እያወቁ እንደሚፈጸም መግለጻቸው አሳዝኖናል ብሏል። ህወሀቶች ትዕግስት አጡ እንጂ ወልቃይትንም እንደራያ ልናስረክባቸው ነበር የሚለው የጠቅላይ ሚኒስትሩ ንግግር ይህንን ዶክተር ሳይ መንግስት ጽፈዋል የጻፉበትና ይሄ ያሰራጩት እውነት ሀሳቡ ጠፍቷቸው ነው ወይ አብይ አህመድ ሳያውቅ የሚፈጸም አንድ ጉዳይስ አለ ወይ ራስዎ የታገሉበት ኢህድን በአዴን እና ወላ ብልጽግና በአማራ ክልል ፈራርሶ የፖለቲካ እና የፓርቲ ቁመና የሌለው ድርጅት ነው አብይ አህመድ የሚያዛቸውና የአብይ አብይ አህመድ እንዲሁም ደግሞ የተመስገን ጥሩነህ የግለሰቦች ያሉበት ፓርቲ እና የፖለቲካ መዋቅር እንደሆነ ጠፍቶት ነው ወይ ይላለ። ለሳይ መንግስት ምላሽ የተሰጠው ጽሁፍ ላይ እንግዲህ በእሳቸው ጽሁፍ እሳቸው እንግዲህ ወደ ራያ የህወሓት ታጣቂዎች ሲገቡ ጠቅላይ ሚኒስትሩ አያውቁም የሚል ትዝብት አዘል ጽሁፍ ጽፎ ነው። እንኳን የህወሓትን እንቅስቃሴ ከተማ ውስጥ ያለ ካድሬን እንኳን እርስ በርሱ ተገናኝቶ እንዲሁም ደግሞ ወታደሮችና ጀኔራሎች እርስ በርስ ተገናኝተው የሚነጋገሩ ከሆነ አብይ አህመድ የማያውቀው ጉዳይ የለም። አብይ አህመድ ስልጣኑና የስልጣን ሚዛኑን ለማስጠበቅ ወታደሩን ከወታደሩ፣ ጀኔራሉን ከጀኔራሉ፣ የኦሮሞ ፖለቲከኞችን የወለጋውን ከአሩሲ፣ የአሩሲውን ከሸዋ፣ የሸዋውን ከወለጋ እያጋጨ እንዲሁም ደግሞ አማራውን ጎጃም ጎንደር የሚለውን ጭምር ፕሮጀክቶች እንደሄዱ ጭምር በውስጥ በማድረግ በቀጥታ ሆነበት ዘዋሪ የስልጣን ሚዛኖችን ለማስጠበቅ የሚያደርጋቸው ጉዳዮች ቀላል አይደሉም። ህወሀትን እንኳ የመሰለ ለ50 ዓመታት ልምድ ያለው ፓርቲ አሁን ለሁለት እንዲከፈል እና ችግር ውስጥ ገብቶ ነጌታቸውን መዶሻ ይዞ ህውሃትን እየቀጠቀጠ ነው የሚገኘው እና አብይ አህመድ የማያውቀው አጠቃላይ የፖለቲካ እንቅስቃሴ ይኖራል ብሎ በዶክተር ደረጃ ያለ እንዲያውም ደግሞ ልምድ ያለው ሰው ይህንን መጻፉ ትዝብት ላይ የሚጥል ነው ወይ ደግሞ ለጠቅላይ ሚኒስትሩ ጥያቄ ማቅረብ ፈልገው ነው ወይ በሚል ለዚሁ እንግዲህ ረዘም ያለ ምላሽ ያለው ጽሁፍ አድርሰውኛል። አመሰግናለሁ። አጠቃላይ መታወቂያ ያለበት ጉዳይ ግን ወልቃይትም ሆነ ሌላው አብይ አህመድ የፖለቲካ ካርድ አድርጎት እንጂ ለህዋት ለመመለስና በዛ በኩል ለፖለቲካ ስልጣኑ የኃይል ሚዛን እውቅና ከተሰጠው ወልቃይትን አይደለም ሌላውን አሳልፎ ለመስጠት አብይ አህመድ የሚቸገር አይደለም የሚል ማስተያየት ጨምረውበታል። አመሰግናለሁ። እንግዲህ የአብይ አህመድ ጉዳይ ከተነሳ ዛሬ ከወጡት መረጃዎች መካከል አንድ መነጋገር የሆነ ጉዳይ አለ። የኢትዮጵያ የተፈጥሮ ጋዝ ወደ ውጭ ልትልክ ነበረ። ይሄ ግን አሁን ቁሟል የሚለው ጉዳይ ካፒታል ኢትዮጵያ ጋዜጣ ይዞት የወጣው ዘገባ የብዙዎቹ መነጋገር ሆኗል። በኦጋዴን የተፈጥሮ ጋዝ ወደ ውጭ ለመላክ ተይዞ የነበረው ፕሮጀክትን ኢትዮጵያ ሰርዛለች ይላሉ። ኦጋዴን ተፋሰስ ካሉባና ሂላል አካባቢዎች ከፍተኛ የተፈጥሮ ጋዝ ክምችት ስለመኖሩና ለማዳበሪያና ለኃይል ምንጭ አገልግሎት የሚውል ስለመሆኑ ሆኖም ግን እስካሁን ያልወጣ መሆኑን ካፒታል ጋዜጣ ነው የዘገበው። የተፈጥሮ ጋዝ ለሀገር ውስጥ ፍጆታ ለማዋል ፕሮጀክት እየተነደፈ ነው። ወደ ውጭ ኢትዮጵያ የተፈጥሮ ጋዝ ለመላክ ለመላክ የገንዘብና የካፒታል እጥረት ስለገጠማት ፕሮጀክቱ ተሰርዟል ነው የሚለው ጋዜጣው። እንግዲህ ይህንን ዘገባ ብዙዎቹ ለምን እየት እንደተቀባበሉት በደንብ ማየት ይቻላል። አብይ አህመድ ከቀናት በፊት የተለያዩ የፖለቲካ ፓርቲዎችን፣ የጤና ባለሙያዎችን፣ የጋዜጠኞችን፣ የሚዲያ ሰዎችን፣ ሌሎችን በተሰበሰቡበት መድረክ ኢትዮጵያ በሚቀጥለው መስከረም የነዳጅ የተፈጥሮ ጋዝ ወደ ውጭ ኤክስፖርት አድርጋለች ብሏል። እንግዲህ አብይ አህመድ አሁን ይህንን የተናገረው አስቦበት ነው። እንደ አገር መሪ ጉዳዩ ይሄ ንግግር ነገርና ከነጉዳ ዜጎች ለምን ብለው አይጠይቁም በሚል ነው። ስራው ተሰርቶ ነው፣ በሚስጥር ይዘ ነው፣ እየጠበቅ ነው ነበር፣ እናንተ እንዳሰሙ አድርገን በዋናነት ስከታተለው የነበረ ፕሮጀክት ነው ብሎ ነው። እንግዲህ ለሕዝብ ጉዳዩን ኢትዮጵያ የተፈጥሮ ጋዝ ትልካለች በሚል እየተናገረው አሁን ደግሞ የነዳጅና ማዕድን ሚኒስትሩ በማዕድን ሚኒስትር በኩል ይሄ ተብሏል ነው እየተባለው። የጠቅላይ ሚኒስተሩን የውሸት ለማስተባበል የተሄደበት ደግሞ ነው። ጠቅላይ ሚኒስተሩ ኃላፊነት በማይሰማው ሁኔታ ለሚያገኛቸው ሰዎች የሚናገረው ነገር እንኳ እንዳገር መሪ መልሶ በራሱ ላይ የሚባርቅ አለመሆኑን በደንብ የሚያሳይ ነው። የእሳቸውን ንግግር ለማስተባበል ተብሎ ነው እንግዲህ ካፒታል ጋዜጣይን ዘገባ ያገኘው ከማዕድና ሚኒስትር ለማንኛውም ከአሁን በፊትም ኢትዮጵያ የተፈጥሮ ጋዝ በሚቀጥለው ሳምንት ትልካለች ተብሎ ዘገባ ተሰርቶ በፋናም ጭምር አብይ አህመድ ወደ ስልጣን እንደመጣ ከዛ በኋላ ጉዳዩ ባለበት ነው ጠፍቶ እየቀረው። ኢትዮጵያ በአፍሪካ የስንዴ አምራችነት የመጀመሪያ ደረጃ ላይ መታለች ተብሎ ፕሮፓጋንዳ በተሰራበት ጊዜ ኢትዮጵያ ውስጥ አሁን የአንድ ዱቄት የስንዴ ዱቄት ዋጋ ያለበት ሁኔታ ይታወቃል። አርባ በመቶ የሚሆኑት በሀገሪት ውስጥ ያሉ የዱቄት ፋብሪካዎች የዳቦ ፋብሪካዎች ተዘግተዋል። የመንግስት በመንግስት ጭምር የሚደገፉ የዳቦ ፋብሪካዎች በዱቄት እጥረት ምክንያት ተዘግተዋልእና የሚወራው ምንድን ነው? እየሆነ ያለውስ ምንድን ነው? የተፈጥሮ ጋዙ በገንዘብ እጥረት፣ እውነት በገንዘብ እጥረት ከሆነ ወደ ውጭ መላክ ያቆመው ቤተመንግስቱ ቆሞ ይህን ያክል እንግዲህ ኢትዮጵያ የተፈጥሮ ጋዝ አምርታ ወደ ውጭ የምትልክ ከሆነ የቤተመንግስት ግንባታው ቆሞ ይሄ ለዚህ አገልግሎት ሊውል ይገባል። አብይ አህመድ ቅንጡ ሪዞርት ከሚሰራ የተፈጥሮ ጋዝ ወደ ውጭ የሚላክበት ቧንቧ ቢዘረጋ መሰረተ ልማቶች ቢሟሉ የተሻለ ነው የሚሆነው። ግን አብይ አህመድ ስልጣኑን ለማስጠበቅ ድሮን፣ ሚሳይል፣ ሮኬት ከመግዛት የድሮን ፋብሪካ ከፍቻለሁ ከማለት ያለፈ ግን ይህንንም ሲናገር የድሮን ፋብሪካ ውስጥ አለው የሚለው አሁን የድሮን መገጣጠሚያ ውስጥ ቢታይ ከዚህ የተለየ ነገሩ አይገኝም። ለማንኛውም እንግዲህ ይህንን ዘገባዎቹን ብዙዎቹ ሲተቹትም ስለተመለከቱ ነው ማስተያየትና ትችት ያቀረብኩት። ወደ መረጃዎች ነው የሚሄደው። ወደ መረጃው ሲሄድ በአማራ ክልል ኦሮሞ ብሔረሰብ ዞን ትናንትና ሰልፍ አልወጣቸውም በሚል ሰዎች እየተቀጡ ነው የሚል መረጃ ወጥቷል። አምስት መቶ ብር የገንዘብ ቅጣት የተጣለባቸው ነው። እንግዲህ የዞኑ አስተዳደር በተለይ አጋጣሚዎችን በመፍጠር ሃይማኖታዊና ብሔረሰባዊ በደል በመፈጸም ከወለጋ ከመተከል ከሚፈጸመው ግፍ ያላነሰ በደል የሚፈጸምበት ዞን ነው። እንግዲህ በዞኑ ከሰባ ስድስት ፐርሰንት በላይ የሚሆነ ህዝብ አማርኛ ተናጋሪ ቢሆንም በፍርድ ቤቶች፣ በትምህርት ቤቶች እና በዚህ አካባቢ ስራ ቋንቋ ባይሆን አማራ ክልል ውስጥ ነው በነገራችን ላይ ባለመሆኑ በርካታ ሰዎች ደሴ ድረስ ሂደው ክስ ይመሰርታሉ ወይ ደግሞ ሸዋሮቢት፣ ደብረ ብርሃን ድረስ መጥተው ክሶችን ለመመስረት ይገደዳሉ። የትርጉም እየተባሉ ይጠየቃሉ። በ1976 ቆጠራ መሰረት ሰባ ስድስት ፐርሰንት የሚሆነው የዞን ህዝብ አማርኛ ተናጋሪ ነው 1976 ዓመተ ምህረት በተደረገው ህዝብና ቤት ቆጠራ መሰረት። በዚህ ዞን ግን የሚፈጸመው ግፍና ሰቆቃ የህወሓትም እንደዚህ አማራ ክልል ውስጥ እንደ ወኪል አጋር የሚያየው ነው። ኦህዴድ ደግሞ እንደ ወለጋና እንደ ሌላው የአሮሲ ዞን የሚመለከተው አንድ ዞን ነው። የፖለቲካ ሚዛን ማስጠበቂያ ማድረግ የሚመጠብጡበት ዞን ነው። እንግዲህ ትናንትና በተለይ በዚህ አጋጣሚ ሌሎችን በዚህ ከተማ ውስጥ የሚኖሩ ነጋዴዎችን ሌሎችን ለማጥቃት ይህን አጋጣሚ እየተጠቀሙበት ነው ተብሏል። ሌላው ወደ ግንባር መረጃዎች በቀጣይ የሚወስደን መረጃ ነው የማስከትለው። ወደ ግንባር መረጃዎች ሲሄድ በጎንደር ዙሪያ ትላንትና የነበሩትን ውጊያዎች በተመለከተ ጠቅልል ያሉ መረጃዎችን ወደ እናንተ አደርሳለሁ። ምስራቅ በለሳ ጣይመን በተባለ ቦታ በተደረገው ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። የመንግስት ኃይል ካምፑ ለቆ ወጥቷል። ምሽጉን በፋኖ ተይዟል። ወታደራዊ ሻምበል መሬት ጨምሮ ከ24 በላይ ወታደሮች ሞትና ቁስለኛ ስለመሆናቸው የወጡ መረጃዎች ያሳያሉ። በውጊያው ጊዜ ካምፑን ጥሎ የሄደው የመንግስት ኃይል ካምፑን ለፋኖ ሰጥቷል። በውጊያው በፋኖ ላይ የደረሰው ጉዳት አልታወቀም። 11 የነፍስ ወከፍ መሳሪያዎች እና ተተኳሾች በፋኖ እጅ ገብተዋል። የእንግዲህ ዘመቻ ማዕበል ውስጥ ከነበሩ የትናንት ውሎዎች አንዱ ነው። ጎንደር ጠዳ እና አካባቢ አጠቃላይ የነበረው ሁኔታ በተመለከተ እንግዲህ ትላንትና በሊቦከምከም ጎንደር ዙሪያ፣ ደንቢያ፣ በለሳ ሁለቱም ወረዳዎች፣ ጎንደር ከተማ፣ ወገራ፣ ዳባት እና ሌሎች ሰሜንኛ ወረዳዎችን ጨምሮ በተለያዩ አካባቢዎች ሲደረጉ የነበሩ ውጊያዎች ጎንደር ከተማን ጨምሮ የነበረው አጠቃላይ ሁኔታ ከፍተኛ ሰብአዊ ቁሳዊ ጉዳት የደረሰበት ነው። ከተማው ሰልፍ ጋርም በትይዩ የቦምብ ጥቃቶችን ጭምር የደረሱበት ነው። በዚህ ጎንደር ጠዳ በነበረውን ውጊያ በተመለከተ ያደረሰውን ተጽዕኖ የአየር መንገድ በረራን እስከ ማስተጓጎል እና ማቋረጥ የደረሰ የአየር መንገዱን በረራ ለሽግሽግ እየዳረገ እና በካምፕ ላይ በተፈጸመ ጥቃት እንደዚሁ ከፍተኛ ጉዳት የደረሰበት እና ምንጭ ገብርኤል ተብሎ የሚጠራው አካባቢ እስከ ቴዎድሮስ አየር ማረፊያ የሸፈነ ውጊያ ተደርጎ እንደነበር እንደዚሁ የውጊያ የማጠቃለያ መረጃዎች ያሳያሉ። በለሣ ወርሃላ ተብሎ የሚጠራ ቦታ በኋላ እንደዚሁ አራት ቦታዎች ውጊያዎች ሲደረጉ ነበር። በዚህም ወታደራዊ ኪሳራ ደርሰዋል። የደረሰው ኪሳራ አልታወቀም። ጎንደር ከተማ በሁለት ቦታዎች ላይ እንደዚሁ የግንባር ውጊያዎች ተደርገዋል። በዚህም ጉዳቶች ደርሰዋል። የአንድ ባለሥልጣን ወታደራዊ ተሽከርካሪ ጭምር ወድሟል ነው የተባለው። ከአዲስ ዘመን እስከ ጎንደር መናገሻ ከመናገሻ እስከ ሰሜን ደባርቅ ድረስ የሚወስዱ ዋና ዋና መንገዶች ጭምር ተዘግተው ነበር በትላንቱ ውጊያ ይህም እንግዲህ ከትራንስፖርት ውጭ አድርጎ ነበር ውጊያው። ከአዲስ ዘመን ዙሪያ የነበሩ ሰልፎች እንዳይደረጉ ተደርጓል። በነበረው ውጊያ የብልጽግና የድጋፍ ሰልፎች ተሰርዘዋል። ብልጽግና ላይ አለመረጋጋት ተፈጥሮ ይፋግና ና አዲስ ዘመን ከተማ የነበሩ ሰልፎች ሳይደረጉ ውለዋል። በአካባቢ ነበረው ውጊያ ወገራ፣ በተመሳሳይ ዳባት፣ ገደብዬ፣ አምባጊዮርጊስ ድረስ እንደዚሁ የነበሩ ውጊያዎች እንደዚሁ በሰልፍና በትራንስፖርት እንቅስቃሴ ላይ ገደብ ጥለው ውለዋል። እስከ ሰዓት ድረስ የትራንስፖርት እንቅስቃሴም ተቋርጦ ነበር። በተለይ ማክሰኝት የነበረው ደግሞ ከፍተኛ ሰብአዊ ቁሳዊ ኪሳራ ያደረሰ ነበረ። ሁለት ባለስልጣናትን ጨምሮ የወረዳው የሚሊሻ አባላት ሁለት ሶስተኛ ቁጥር የሚሆነው ትናንትና በነበረው ጥቃት ተገድለዋል ነው እየተባለው። ከወረዳው ሚሊሻ ሁለት ሶስተኛው በነበረው ውጊያ ተገድለዋል። በካምፖች ላይ በደረሰ ጥቃት አንድ የሻምበል ኃይል የሚመራው ቡድን ጉዳት ደርሶበታል። አስራ አምስት በላይ የነፍስ ወከፍ መሳሪያዎች እና የሁለት የቡድን መሳሪያዎች በፋኖዎች ገብተዋል። እንደዚሁም ደግሞ ዛሬ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በአሰራጨው ቪዲዮ ደግሞ በፋኖ እጅ የሚገኙ ቁጥራቸው አምስት የሚሆኑ ወታደሮችንም እንደዚሁ ምስላቸውን ለማየት ተችሏል። በዚህ ጎንደር ዙሪያ ወረዳ ብዙ ቀበሌዎች ወደ ብዙ ቀበሌዎች የሚልሽ አስከሬኖች እየተላኩና እየተጓጓዙ ትላንትና ዛሬ ብዙ ቦታ የቀብር ስነስርዓቶች እየተፈጸሙ መሆኑን የሚያሳዩ መረጃዎች ናቸው ያሉ። ደቡብ ጎንደር ደራ ወረዳም እንደዚሁ አንበሳሜ ዲሽቃን ጨምሮ በርካታ ተተኳሽ በፋኖ እጅ ሲገባ ለተወሰኑ ሰዓታትም እንደዚሁ የአንበሳሜ ከተማን ፋኖ ተቆጣጥሮ ነበር የዋለው። ተሽከርካሪዎች ላይ በተፈጸመ ጥቃትም እንደዚሁ ከባድ እና ቀላል ጉዳት ያስተናገዱ ተሽከርካሪዎች አሉ። እንደዚሁ ማዕከላዊ ጎንደር ደልጊ ከተማ እንደዚሁ ውጊያ ሲደረግ ውሏል። ከደልጊ ከተማ ወጣ ብሎ የሚገኘው መኮንታ ተብሎ የሚጠራው አካባቢ በተደረገ ውጊያ ከፍተኛ ጉዳት ደርሷል። መተማ ዛሬ ረፋድ ከኢትዮጵያና ሱዳንን የሚያገናኘው መንገድ እንደዚሁ ጠዋት በፋኑ ተይዞ እንደነበርና ከመተማ ከተማ ጎንደር በር ድረስ ፋኖ መግባቱ ተከትሎ ከሶስት ቦታዎች ወደ አካባቢው የመንግስት ኃይል ተንቀሳቅሷል። አንደኛው ከመተማ ዮሐንስ ከሚገኘው ካምፕ፣ ሁለተኛው ከፖኪት ወታደራዊ ካምፕ እና ከገንዳ ውሃ እንደዚሁ ወደ መተማ ዮሐንስ የእግረኛና ብረት ለበስ ተንቀሳቅሷል። ያም ሆኖ ግን በአካባቢው ውጊያም ሆነ ተኩስ እስካሁን ድረስ አልተቀሰቀሰም ነው ያሉት። እንግዲህ ኢትዮጵያና ሱዳንን የሚያገናኘው ዋናው መንገድ ማለት ነው። አጠቃላይ እንግዲህ በቀጠናው ዘመቻ ማበል ውሎውን በተመለከተ ትናንት ውሎ ፋኖ ዋና ዋና አገር አቋራጭ እና የዓለም አቀፍ መንገዶችን የተቆጣጠረበት፣ በዋና ከተሞች ጭምር ዘልቆ የገባበት፣ ከተሞችን ካምፖችን ያጠቃበት፣ ሰልፎች የተስተጓጎሉበት፣ የመንገድ የቡድንና የነፍስ ወከፍ መሳሪያዎች እንደዚሁ በፋኖ እጅ የገቡበት የምድርና የአየር ወረራ ጭምር ተቋርጦ የዋለበት ሁኔታ ነበር የነበረው፣ ትላንትና በጎንደር ቀጠና የነበረው። ከዚህ ባሻገር በዚሁ በጎንደር ቀጠና ማዕከላዊ ጎንደር እና ምዕራብ ጎንደር አካባቢዎች የፋኖ አባላት ለወራት ስልጠና የወሰዱ ስለመመረቃቸው ነው መረጃዎች የሚያሳዩት። ወደ ጎጃም ቀጠናም ስንሄድ በተለያዩ ቦታዎች ውጊያዎች ሲደረጉ ነው የዋሉት። በትላንትናው ዕለት ሰከላ ወረዳ በወረዳው ገጠራማ አካባቢዎች ውጊያ ሲደረግ ውሏል። ዝርዝር መረጃዎችን በተመለከተ አጃሊ፣ ኮለል፣ ድንጋይ ገበጣ እና አሽኳር ተብሎ የሚጠሩት አካባቢዎች ለሶስተኛ ቀን የዘለቀ ውጊያ ተደርጓል። በውጊያው እንደዚሁ ግሽ አባይ ከተማ ድረስ ዘልቆ እየተሰማ እስረኞችን የማስፈታት የፋኖ እንቅስቃሴ ነበር። በዚህም በርካታ እስረኞች ተለቀዋል። በተደረገ ውጊያ ግሻ አባይ ከተማ ጭምር የነበሩ የብልጽግና የሚሊሻ አባላት ካምፖቻቸውን ለቀው ነበር። በአብዛኛው የመከላከያ አባላት የሆኑ የመንግስት ኃይሎች ቁጥራቸው ወደ አስር የሚሆኑ ሙትና ቆስለኛ ሆነዋል። በርካታ ተተኳሾች በፋኖች ገብተዋል። በዋናነት እንግዲህ በዚህ ውጊያ እንደ ስኬት ተደርጎ የሚታየው የፋኖ ደጋፊ ናችሁ ተብለው ታስረው የነበሩ በመቶዎች የሚቆጠሩ ሰዎች እንዲያመልጡ ተደርጓል ነው እየተባለው። ሸበልበረንታ ምሥራቅ ጎጃም እንደዚሁ የደፈጣ ጥቃቶች ተፈጽመዋል። በተለይ ጎባጤ ተብሎ በሚጠራ ቦታ በፓትሮል ላይ በተፈጸመ ጥቃት አንድ የጓድ መሪ ወይም ደግሞ የቲም መሪ ጨምሮ በወታደሮች ላይ ጉዳት ደርሰዋል። ሞትና ቁስለኛ ሆነዋል። የነበረው ሰልፍም ተስተጓግሏል ነው የተባለው። ወደ ደጋማው ደባይ ጥላት ግን ወደ ጮቄ ቀጠናዎችም አጋምና ስንዳቦ ጨንጎር ተብሎ በሚጠሩ አካባቢዎች ውጊያ ተደርጓል። በእነዚህ አካባቢዎች በተደረጉት ውጊያዎች የደረሰው ዝርዝር ጉዳት አልታወቀም። ሌላው በዚህ ቀጠና የመከላከያ አባላት እርስ በርስ ተኩስ ከፍተውን ጉዳት ደርሷል ተብሏል። የጉዳቱ መጠን አልታወቀም። ምስራቅ ጎጃም እንደገና ቢቸና ከተማ የሚሊሻና የፖሊስ አባላት ላይ ጥቃት ተፈጽሟል። በዚህ እንግዲህ ከባድና ቀላል ቁስለኛ ነው ሆስፒታል የገቡ የሚሊሻና የፖሊስ አባላት ስለመኖራቸው ነው መረጃዎች የሚያሳዩት። ደጋ ዳሞት ለሁለተኛ ቀን የዘለቀው ውጊያ በትላንትና ዕለት ሰብአዊና ቁሳዊ ኪሳራ ድርሷል። ሐሙስ ገቢያ አረፋ ጨት ወርካ ተብሎ በሚጠሩት አካባቢዎች በከባድ መሳሪያ የታገዙ ውጊያዎች ተደርገዋል። በተለይ ጨቶ ወርካ ተብሎ የሚጠራው አካባቢ ገብቶ የነበረ የመንግስት ኃይል ትምህርት ቤት ላይ እንደዚሁ የከባድ መሳሪያ ድብደባ በማድረግ ትምህርት ቤት እንዲወድም አድርጓል። ሁለተኛ ቀን በዘለቀው ውጊያ የመንግስት ወታደሮች ላይ ጉዳት ደርሷል ተብሏል። በፋኖ አባላት ላይም እንደዚሁ መጠነኛ ጉዳት ደርሷል። ከሌሎች አካባቢዎች ጭምር ወደ ጨት ወርካና ወደ አካባቢው ተጨማሪ ኃይል የመንግስት አመሻሹን ስለማስገባቱና በአካባቢው አሁንም አልፎ አልፎ ተኩስ እንደሚሰማ የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ የፋኖ የሰራዊት ግንባታ በተመለከተም እንደዚሁ በተለያዩ አካባቢዎች የፋኖ የሰራዊት ግንባታ ቀጥሏል። ከላይ እንደነገርኳችሁ በማዕከላዊ ጎንደርና ምዕራብ ጎንደር የተለያዩ ቦታዎች የተደረገውን የፋኖ ምርቃት ተከትሎ ምስራቅ ጎጃም እንደዚሁ በትላንትናው ዕለት የእግረኛና የኮማንዶ የፋኖ አባላት ምርቃት አድርገዋል። እንደዚሁም ደግሞ በምስራቅ አማራ ቀጠና በወሎም እንደዚሁ የፋኖ ሰራዊት የጤና መኮንኖች ወይም ደግሞ የጤና አገልግሎት የሚሰጡ በሰራዊቱ ውስጥ እንግዲህ ሕክምና የሚሰጡ ባለሙያዎች ለወራት የወሰዱትን ስልጠና አጠናቀው ተመርቀዋል። ይህ እንግዲህ በፋኖ ያለው የሰራዊት ግንባታ በጤናው ዘርፍ በእግረኛ በኮማንዶ እንዲሁም ደግሞ በተወርዋሪ በኩልና በመካናይዝድ እያቋቋመ ስለመሆኑ የሚያሳይ ነው። ከዚህ ጋር አብረው የሚመጡ መረጃዎች የሚያሳዩት ፋኖ የመካናይዝድ ኃይል አደረጃጀቶችንም ተግባራዊ እያደረገ ነው ተብሏል። በተለይ በራያ ቀጠና የተደረገው የዘመቻ ማዕበልን በተመለከተ ፋኖ የመካናይዝድ መሳሪያዎችም ምላሽ ሰጥቷል። ሰኔ ሰላሳ ይጠናቀቃል በተባለው እና አሁን አራተኛ ቀኑን በያዘው ዘመቻ ማዕበል በራያ ቀጠናዎች የነበረው አጠቃላይ ሁኔታ ምንን እያሳያል የሚለው በራያ ቀጠና በቆቦተራዎች እንግዲህ ተኩለሽ እስከ አራዶም ጎብዬ፣ ሆርማት፣ ዋጃ፣ ሮቢት ድረስ እና ዶሮ ግብር ድረስ የሸፈነ ከባድ ውጊያዎች ተደርገዋል። በዚህም ውጊያ እንግዲህ በውጊያው የተለያዩ ክስተቶች እና ተለዋጭ ወታደራዊ እንቅስቃሴዎች የታዩበት ነበረ። የመንግስት ኃይል ወደ ፋኖ ይዞታዎች ፋኖ ለሁለት ዓመታት ተቆጣጥሯቸው ወደነበሩ ይዞታዎች አዛዣ አምባ እና ተኩለሽ ሲገባ፣ ፋኖ ደግሞ በተቃራኒው ዋናውን መንገድ ከወልዲያ መቀሌ የሚወስደውን ጨምሮ በአራት ወታደራዊ ካምፖች ላይ ጥቃት በመፈጸም ተለዋጭ የሆነ ውጊያ በማድረግ ፋኖ ቀጠናዎቹን እንዲሁ ሊያስለቅቅ ችሏል። ይህ እንግዲህ በዘመቻ ማዕበል ውስጥ እናሳካዋለን ተብሎ ከተደረገው ዘመቻዎች መካከል ነው። የመንግስት ኃይል ወደ ፋኖ ይዞታዎች የገብቶ የነበረ ቢሆንም በከባድ መሳሪያ ድብደባ ለቆ ወጥቷል። አራት ካምፖች የተጠቁበት ከባድ ወታደራዊ ኪሳራ የደረሰበት እንዲሁም ደግሞ መካናይዝድ ኃይል ጭምር እና ብረት ለበሶች በዚህ ቀጠና የወደሙበት የፋኖ መካናይዝድ ኃይልም እንደዚሁ አገልግሎት ላይ የዋለበት እና በውጊያ የተሳተፈበትን ተራሮችን ያለ ማቋረጥ በከባድ መሳሪያ በመደብደብ በቤተ ክርስቲያን ጭምር ጉዳት የደረሰበት ክስተት ነበር ይህ ዘመቻ ማዕበል የተባለው። በዚህም እንግዲህ በአጠቃላይ ዘመቻው እንደተባለው ውጤት ያላመጣና ከወትሮ ያልተለየ ሆኗል። ዛሬም በአካባቢ ከባድ መሳሪያ ድብደባዎች አሉ። በሌላ መረጃ ሰዓት በዝርዝርዥ የሚመጣው ነው የሚሆነው። ላስታ ቀጠናም እንደዚሁ በላሊበላ ከተማና ከተማና በግዳን አካባቢ በተደረጉ ውጊያዎች እንደዚሁ ዘመቻ ማዕበል መቀልበሱ ነው መረጃዎች የሚያሳዩት። ወደ ሸዋም ስንሄድ ሸዋ ጅሁር ሚዳ ጀማወንዝ እና የይፋት ቀጠናዎችን ለመያዝ የተደረገው መጠነ ሰፊ እንቅስቃሴ እንዳልተሳካ፣ በተለይ ጅሁር ሚዳ እና ጀማወንዝ አካባቢ ወደ እንሳሮ ቀጠናዎች ተደጋጋሚ ውጊያዎች እና ጉዳቶች መድረሳቸውን ነው መረጃዎች የሚያሳዩት። ይህም የመንግስት ወታደሮች እንግዲህ ሰኔ ሰላሳ በርካታ ንዑስ ወረዳዎችን ይዛለን ያሉበት እንቅስቃሴ ተገቶ ወደ ወረዳ ማዕከላት ስለመመለሳቸው የሚያሳዩ መረጃዎች ናቸው ያሉት። ይሄ ሲባል እንግዲህ አራት ቀናት ነው እንጂ ወደፊት ውጊያው የተለየ መልክ አይኖረው ማይቀጥል ማለት ግን አይደለም። ዛሬም ወደ አካባቢዎቹ በአፋር በኩል ተጨማሪ ኃይል ወደ ሀራና ከደቡብ ወሎ ወደ ሰሜን ወሎ ዛሬም ተጨማሪ ኃይል እየተጓጓዘ ነው። ከአዲስ አበባ ወደ ደብረ ብርሃንም እንደዚሁ የኮማንዶ አባላት ታታ ተብሎ በሚጠሩ ተሽከርካሪዎች እየተጓጓዙ ነው። ይህ እንግዲህ ውጊያው እንደሚቀጥል ማሳያ ነው። አጠቃላይ በወታደራዊ ምልከታ ሲታይ በቀሪዎቹ ስድስት ቀናት የተለየ ነገር መፍጠር የማይቻልበት ከሌሎቹ የቀጠሮ ዘመቻዎች ካሁን በፊት ከተደረጉ የቀጠሮ ዘለመቻዎች የተለየ ውጤት የማይጠበቅበት መሆኑን ነው መረጃዎቹ የሚያሳዩት። በአጠቃላይ እንግዲህ በጎንደርና በጎጃም ዛሬ ማፍላ ውጊያዎች የቀጠሉባቸው አካባቢ ስላሉ በዚህ አካባቢ ያለውን የማዕበል ዘመቻ በተመለከተ እንግዲህ ከሰዓት በኋላ የሚኖሩ መረጃዎች ይዤ የምመለስ ነው የሚሆነው። በአጠቃላይ ግን መሬት ላይ ያሉ ውጊያዎች ይህንን ይመስላሉ። ሲባልም አሁን ፋኖ ውጊያዎችን መመከት ቢችል ማጥቃት ቢችልም ግን ወታደራዊ የፖለቲካ ቁመና ይዞ አንድ አደረጃጀት ነው ወጥ ኃይል ይዞ እስካልመጣ ድረስ በሕዝቡ ላይ የሚደርሰውን ግፍ ከማራዘም ፋኖን በተናጠል የሚደርስበትን እንደዚሁ ጥቃት ከመጨመር ጊዜ ከመውሰድና ከማራዘም ጊዜ በሄደ ቁጥር እንደዚሁ የአጠቃላይ መሰረት የሆነውን ሕዝብ ሰቆቃና ብሶት ከማራዘም ያለፈ ነገር ሊያመጣ እንደማይችል በደንብ መታወቅ አለበት። ከዚህ አንጻር ፋኖ አሁንም ከውጊያና መሬት ላይ ካሉት ወታደራዊ እንቅስቃሴዎች ባሻገር የፖለቲካ ቅርጽ ግብና ዓላማ ያለው አንድ አደረጃጀት ነው መምጣት አለበት። ለዚህ ደግሞ አሁን የበለጠ ኃላፊነት ያለበት የፋኖ ሰራዊት ነው። የፋኖ ሰራዊት መሪዎቹ አንድ አንሆንም ብለው እንደ ዘመን መሳፍንት የአካባቢው እየጦር አለቃ ሆኖ ለመሄድ የሚያደርጉትን ጥረት ይበቃል ማለት አለበት፣ ይበቃል ማለት አለበት አለብለዚያ አንዱ አካባቢ ያለው በተናጠል በተጠቃ ቁጥር ሌላው አካባቢ ያለው ጫና ይደርስበታል። ይሄ በተጨባጭ እየሆነ ያለው ነገር ይሄ፣ ስለሆነ የፋኖ ሰራዊት አመራሮቹን ወይ አንድ ላይ ምሩት፣ ካልሆነ ደግሞ ለሌላ ለሚመራ ልቀቁ በሚል ጫና ማምጣት ያለበት የፋኖ ሰራዊት ነው። ከዛ ውጭ ግን አንዳንዶቹ በተለያየ መንገድ የሚገኘው ስምም ዝናም ጥቅምም ይዟቸው በዚህ መንገድ መቀጠል የሚፈልጉ ከሆነ ትግሉ ወደፊት ሳይሆን ወደኋላ የመሄድ እድሉ ሰፊ ነው። የወንጆች ሽኩቻዎችንም ወልዶ እርስ በርስ ቀውስ ነው የሚፈጥረው። ከዚህ የበለጠ እርስ በርስ ቀውስ የመፍጠር እድሉ እንዲቆም ለማድረግ የፋኖ ሰራዊት ኃላፊነቱ ሊወጣ ይገባል። ለእሳት ያስኳቸው አጫጭር መረጃዎች እነዚህ ናቸው። ሌላ ተመሳሳይ ብርሃን ግብር እስከምንገናኝ መልካም ጊዜ።